ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮች እና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በድሮን ጥቃት 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲሉ አንድ ህዝባዊ ወያኔ ሓርነት ትግራይ የህወሀት ባለስልጣን ለውጭ ሚዲያ ተናግረዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ጅቡቲ ግብፅን ወደ ምድሯ ማስጠጋት የታጁራን ወደብ ለሳውድ መስጠቷ በራስ አንገት ላይ ገመድ እንደማሰር ይቆጠራል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ መሆኑን፣ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። በኢኮኖሚ አንጻር ስንመለከተው ጅቡቲ የኢትዮጵያ ጥገኛ ብቻ ሳትሆንም ምርኮኛ ጭምር ናት። በዚህም የዜና ትንታኔን አካተናል። ቆይታቸው የምትሰሙት ይሆናል ዳርፎም ግዛት የሚገኘውና የሱዳን ፈጥኖ ደራሽ የሚጠቀምበት በኒያላ አየር ማረፊያ ዋና ጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ መንግስት በሆነዋል ብርሃን በርካታ ድሮኖች አየር ጥቃት ተፈጽሞበታል። በዚህም ጉዳይ የዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ ሼር ሰብስክራይብ ማድረገውን እንዳይረሱ። በትናንትናው ዕለት በድሮን ጥቃት 16 ሰዎች ሲገደሉ ሌሎች 22 ቆስለዋል ሲል አንድ ህዝባዊ ወያኔ ሀርነት ትግራይ ባለስልጣን ለውጭ ሚዳ ተናግረዋል። የፈረንሳይ የዜና ወኪል የሆነው ኤፍቢ በሰሜን ኢትዮጵያ ዳግም ስለተቀሰቀሰው ግጭት እስካሁን የምናውቀው መረጃ በሚል ርዕስ አንድ ዘገባ አስነብቧል። ባለፈው ሮብ አፋር ክልል ባለስልጣን ከአጎራባች ትግራይ ክልል የመጡ ታጣቂ ወሰን አልፈው ወረራ መፈጸማቸውን እንዳስታወቀው በመጥቀስ የጀመረው ዘገባ በዚህ ስድስት ወረዳ መቆጣጠ መቅጠራቸውንና ሰላማዊ ሰዎች ላይ የሞርታር ጥቃት መፈጸማቸውን እንደገለጸም አስታውሰዋል። አንድ ስሙ እንዳይገለጽ የጠየቀ የሰብአዊ እርዳታ ድርጅት ምንጭ ለዜና አውታሩ በሰጠው መግለጫ በተባለው ጥቃት መፈጸሙን ማረጋገጡን ኤፍቢ ዘግቧል። በዚህም ጥቃት አብዛኛው ሴቶችና ሕጻን የሆኑ ወደ 18 ሺ ያህል ነዋሪዎች መፈናቀላቸውን የገለጸው ምንጩ እነዚህ ተፈናቃዮች ያላቸው እርዳታ የማግኘት ተስፋ ጠባብ በመሆኑ መናገሩን ዘገባ አስረድተዋል። ዘገባውም ኤፍቢ በዘገባው ሲቀጥል አንድ ለህወሀት ባለስልጣን ቅርበት ያለው ምንጭ ደግሞ ይህን ጥቃት የተፈጸመው በአፋር ክልል የሚንቀሳቀሱና የትግራይ የሰላም ኃይል ተብለ የሚጠሩ ኃይሎች መሆናቸው እንደተነገረው ገልጸዋል። ይህ ኃይል ከቀድሞ የህወሀት ከፍተኛ አመራር አቶ ጌታቸው ረዳ ግንኙነት እንዳለው ምንጩ መናገሩን የጠቀሰው ዘገባው በዚህም ጉዳይ አቶ ጌታቸው ረዳ ለማነጋገር ሞክሮ እንዳልተሳካለት አስታውቋል። በሌላ በኩል አርብ ህወሀት ባወጣው መግለጫ የፌዴራል መንግስት የድሮን ጥቃት እንደተፈጸመበት መግለጹን የጠቀሰው ዘገባው በጥቃቱ በታጣቂዎችና በነዋሪዎች ላይ ጉዳት እንደደረሰ ማስታወቁን አስታውሰዋል። ከዚህ መግለጫ በኋላ አንድ ህወሀት ከፍተኛ ባለስልጣን ማነጋገሩን የገለጸው ኤፍቢ እነህ ባለስልጣን የድሮን ጥቃት በትግራይ ውስጥ እንዳልተፈጸመ እንደነገሩት አስረድቶ ባለስልጣኑ ጥቃቱ የተፈጸመው በአፋር ክልል ውስጥ የሚገኙ ታጣቂዎች ይዞታ ላይ እንደሆነ ገልጸው በዚህ ቢያንስ 16 ታጣቂ ተገድለዋል፣ ሌሎች ሃያ ሁለት መቁሰላቸውን ተናገሩ ማስታወ ውጭ ዘጋቢ ሚዲያ ኤፍቢ ጨምሮ ቡድኑ በድሮን ጥቃት የደረሰው ጉዳት በተመለከተ ከገለልተኛ አካል ማረጋገጥ እንዳልቻለ ገልጾ የፌዴራል መንግስት በዚህ ጉዳይ ለቀረበለት ጥያቄ መልስ እንዳልሰጠም አስረድተዋል። የእርዳታ ድርጅት ሰራተኛ የሆነው ምንጭ በበኩላቸው የድሮን ጥቃት መፈጸሙ አረጋግጠው የማቸው ቁጥር ግን ማቅረብ አለመቻሉ ዘገባው አስታውሷል። ጅቡቲ ግብጽን ወደ ምድሯ ማስጠጋት፣ የታጆራ ወደብ ለሳውዲ መስጣት በራሳ አንገት ላይ ገመድ እንደማሰር ነው። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነት ሳቶ ለኢትዮጵያ ኢኮኖሚ ነው። በኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻ ሳትሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ አራት ቢሊዮን ዶላር ገደማ ሲሆን ሁለት ቢሊዮን ዶላር ገደማ የሚገኘው ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዝ አገልግሎት በመስጠት ነው። ይህ ማለት አምሳ ፐርሰንት የኢኮኖሚ የጅቡቲ ኢኮኖሚ የሚመነጨው በኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ ለኢትዮጵያ የጅቡቲ ወደብ ኪራይ መጠቀሟ እንድትቀጥል ይልቅ ኢትዮጵያ ለቀይ የባህር ቅርበት ያለች በቀጠና የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ ጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባደ ሀገራት መሬት ቆርሳ ወደ አስር የሚጠጉ ሀገራት ከ20 እስከ 70 ሚሊዮን ዶላር በሊዝ ያከራየች ሲሆን በዚህ ዓመት 300 ሚሊዮን ዶላር ብቻ የምታገኝ ሲሆን ይህም ጂዲፒዋ 10 ፐርሰንት ብቻ ነው። ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ ጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20 ሺ ኪዩብ ሜትር ንጹህ ውሃ ወደ ኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲ የንጹህ ውሃ መጠጥ ደህንነት አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ መቶ ሚሊዮን ሊትር ከፍ ማድረግ እየሰራኝ ነው ተብሏል። ውሃ የሁሉም ኢኮኖሚ መሰረት በመሆኑ ኢትዮጵያ የጅቡቲን የህዝብ ንጹህ ውሃ ከመጠጣት አንጻር አንበሳውን ድርሻ ትወስዳለች። ሌላው የጅቡቲ ያለባት መሰረታዊ ችግር የኃይል አቅርቦት ችግር ሲሆን ይህም የጅቡቲ ኃይል ችግር ለመቅረፍ በአሁኑ ወቅት 80 ሜጋዋት ኃይል ወደ ጅቡቲ በመላክ ያለው ሲሆን ይህም ወደ ሁለት መቶ ሜጋዋት ከፍ ለማድረግ እንቅስቃሴ እንዳለ መረጃ ያመለክታሉ። ይህም ዘርፍ ለአንድ ሀገር ኢኮኖሚ ወሳኝ እንደመሆኑ መጠን ለጅቡቲ ኢኮኖሚ እያበረከተ ያለው አስተዋጽኦ ቀላል የሚባል አይደለም። ኢትዮጵያ በአጠቃላይ ጅቡቲ ኢኮኖሚ እያበረከተች ያለው እጅግ የገዘፈ ድርሻ ለጠቅላላ ግንዛቤህን ካየን፣ ወደ ዋናው መነሻ ነው የጅቡቲ ግብፅ ወደ ራሷ ማስጠጋት የታጁራ ወደብ ለሳውዲ መስጠት በራሳን ገርግመን እንደማሰር ነው የሚለው ሀሳብ ስንመለስ፣ ከላይ እንደተገለጸው ጅቡቲ ኢኮኖሚ 50 የምትሸፍነው ለኢትዮጵያ ወደብ በማከራየት የምታገኘው ገቢ ነው። ከዚህም ጋር ተያይዞ ኢትዮጵያ የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዝና ላይ የታጁራ ወደብ ከኢትዮጵያ ጋር በጋራ አልማ በጋራ ተጠቃሚ ከመሆኑ እዝ ውጭ ኃይል ተጽዕኖ ስር ወርቃ አሊያም ደግሞ የውጭ ኃይሎች ፍላጎት ለማስፈጸም ኢትዮጵያ ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጁራ ወደብ ለሳውዲ አስረክባ ከሆነ ለሳውዲ ወደቡን የምታለመው ኢትዮጵያ ገበያ መሰረት አድርጋ በመሆኑ ይብለ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም። ምክንያቱም ደግሞ በነዳጅ የፈረጠመ ኢኮኖሚ ያላ ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የማጓጓዝ ስርዓት የቀላጠፈ እንዲሆን በማድረግ አፋር በትግራይ በአማራ ክልል የሚያገናኝ ደረጃ የጠበቀ መንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቱ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ ኤምበሳው ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደ ተሻለ የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሄዴቱ ፍትዋን ወደ ታጁራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ሊመጣ አይችልም። በሌላው በዋናነት የኢትዮጵያ ገበያ መሰረት አድርጎ በዘመን መልኩ እየለማ ያለው የበርበራ ወደብ ነው። ይህ ደሞ ለምቶ ሙሉ አቅሙ ኢትዮጵያ እንዲያገለግል ዘንድ የምሬት ዲፒ ወርልድ ኢትዮጵያ ድንበር ድረስ ያለውን ዘመናዊ መንገድ መሰረት ልማትና ሌሎች ፋሲሊቲዎች ለማሟላት አንድ ቢሊዮን የአሜሪካ ዶላር በጅቶ ስራ ላይ ነው። በኩል ኢትዮጵያ የባቡር መሰረተ ልማት ለማዘመን እያደረገች ያለው እንቅስቃሴ የምናውቀው ነው። የሚቀጥለው ጥቂት ዓመታት ውስጥ መኑኝ የበርበራ ወደብ የጅቡቲ እጅ ካለው ወዲልቅ ኢትዮጵያ የተሻለ አገልግሎት ይሰጣል። ይህም ኢትዮጵያ በጅቡቲ ወደብ ላይ ያላት የወደብ ጥገኝነት የቀነሰ እንደሆነ ሲያደርግ፣ ለጅቡቲ ኢኮኖሚ ፈተና ይሆናል። በሌላ በኩል ኢትዮጵያ ከሶማሌ ጋር የጀመረችው ጉዳይ ጨርሶ በሶማሌ ወደብ ባልተቢነ መሆን ከቻለች፣ ወደቡን አልመታ ወደ ስራ ከገባች የዛኔ ጅቡቲ ጉዳይ ያበቃለት ይሆናል። ኢትዮጵያ በሳውዲ አማካኝነት በዘመነ መንገድ የሚለማ የታጁራ ወደብ መጠቀም አጥብቃ ከያዘች ሳውዲ ያለው ግንኙነት ይበልጥ የጠበቀ የሚሆን ሲሆን የበርበራ ወደብን በሙሉ አቅም መጠቀም ከጀመረች በሶማሌ መክል የወደብ ባለቤትነት ካሳካች እና ጅቡቲ እጅ ባለው ወደብ ላይ ጥገኛ እየወረደ ሲመጣ ኢትዮጵያ ሙሉ አፏን ጅቡቲ ጠላቴ፣ ወደቤት ቤት አስገብተሽ በፍጥነት አባሪ ላይ መናገር ድፍረት የሚኖራ ጊዜ ይመጣል የሚል ጽኑ እምነት አለ። በሱዳን የዳርፎን ግዛት የሚገኘ ሱዳን ፈጥኖ ደራሽ ጦር የሚጠቀምበት በኒያላ አየር ማረፊያዋና ጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ በሆነው አል ቡርሃን በርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው ጉዳት መጠን እስካሁን የወጣ መረጃ ባይኖርም ዘገባችን እንደሚያሳዩ ጥቃቱ የተፈጸመ ወታደራዊ ጭነት አውሮፕላን ወደ አየር ማረፊያው ከደረሱ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብፅ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ የሚያገለግለው ፖርት ሱዳን የአየር ማረፊያ ላይ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር ያገኘነው መረጃ አመላክታል። የሱዳን ፈጥኖ ደራሽ በሱዳን ፈጥኖ ደራሽ የተያዙ አካባቢዎች መልሶ ለማግኘት ያለም አዲስ ጥቃት ጀምረዋል። ከትናንት በስቲያ የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ መሐመድ ሀምዳን እንዳገለው ድሮኖቹ ኤርትራና ግብፅ ለማጥቃት ዝግጅት ናቸው ማለት ተከትሎ ግብፅ ለተባበሩት አረብ ኤምሬት ድብዳቤ መጻፏ ይታወሳል።